የእናት ቤተሰቦች አበባ የምትፈልጉ ከሆነ ኬክ የምትፈልጉ ከሆነ ከለዋ የምትፈልጉ ከሆነ ቆይ አሳያችኋለሁ ማለት ነው። ሁሉንም ነገር የምትፈልጉትም ማለት ነው አላችሁበት ቦታ ይዛ ይዘውላችሁ ከችላሉ ማለት ነው። ስትፈልጉ ብቻ እናንተ ምንድን ነው ሀለው ይሄንን እንፈልጋለን ትላላችሁ። ኢንሻአላህ ይነግራችኋል። አሁን ይሄዳለሁ እሱ ጋር ኢንሻአላህ ማለት ነው። ያሰላም ሲያምር ባለ አየችሁት፣ እና እናንተ ብቻ አለምንም ልፋት ማለት ነው። ያ ሰላም አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የእናት ዩቲዩብ አድማጭ ተመልካቾች በያላችሁበት የአላህ ሰላም እዝነት፣ ረዴት አይለያችሁ እያልኩኝ ዛሬ ደግሞ በአዲስ ቪዲዮ ተከስቻለሁ ማለት ነው። ያው ለቅመሞች የማልሆነው የለም እህታችሁ ማለት ነው። ዛሬ እንግዲህ ወደዚህ ሰፈር ጎራ ብለናል ለው የቸኮሌት እና የኬክ አፍቃሪዎች የአበባ አፍቃሪዎች ማለት ነው። የነዚህ አፍቃሪ ስለሆንኩኝ ኔ ማለት ነው። ያው ቅመሞች የምትኖራላችሁ ብዬ ስላሰብኩኝ እንድትጠልቡ አላችሁበት ቦታ ምጥት አድርገውላችሁ ማለት ነው፣ ስትፈልጉ እና ኢንሻላህ። እስኪ መጀመሪያ ከመቀረጼ በፊት ይንገራችሁ ማለት ነው፣ ያ እንዳይበዛባችሁ፣ ከዛ ቀርጽላችኋለሁ ማለት ነው።

ያው እንደሰማችሁት ነው። ኢንሻአላ በቁጥር ደግሞ በእንትን ላይ አስቀምጥላችኋለሁ ማለት ነው፣ በጽሁፍ ኢንሻአላ ትጠልባላችሁ ማለት ነው። በእዝኒላህ ተፈልጋችሁ ምን ይያው ከዚህ አካባቢስ ካተርኩ ድረስ ኢንሻአላ አመጣላችኋለሁ ኒ ማለት ነው። ከሄድኩ ደግሞ በቁጥሩ ትደውላላችሁ ታገኙታላችሁ ማለት ነው። አያችሁት። አበባ ያሰላም ነው።

ሽክረን ማውጅሳ ኬክመ ላ እንላ አደበናት ጥልቡን ከላሲ እያክሎንጣየው እ እት ሀላውያም አለ ሁሉም ነገር አለ። አሳያቸው እያለኝ ነው ማለት ነው እ አሳያቸዋለሁ፣ ይጠልባሉ፣ ይበላሉ እያልኩት ነው። ሁሉም ነገር ጽድት ጽድት ያለ ወላ ሃታ ራሱ የሆነ እንትን ድግስ ነገር ሲኖርባችሁ ድግስ ሲኖርባችሁ፣ አሁን ምሳሌ ድንገት ወይም ሰው ሊመጣባችሁ ይችላልና እናንተ ሳትዘጋጁ ከዛ ቶሎ ብላችሁ ጥልብ አድርጋችሁ እንግዶቻችሁ መቀበልም ትችላላችሁ ማለት ነው። አያችሁ። እያንዳንዱ ቀረጥ አቀማመጣቸው እራሱ ብሉይ ብሉይ ነው የምትለው። እስኪ ተመልከቱ። ያ ሰላም። እንደገና ያኔ ጓደኞቻችሁ ጓደኞቻቸው ሲወልዱባች ሲወልዱ እያቸውን እረ ስንቱ ማሻላ። ያ ሰላም። እስኪ ወደዛ ሰፈር ደግሞ እንሂድ።

ወደ እዚህ ኬኩ ሰፈር ደግሞ ጎራ እንበልና ከሚስ እና ጅሙዐ ነይ ቶሎ ይለኛል ማለት ነው። በእዚያ ሰዓት ሙሉ ነው የሚሆነው እና ሐሙስ እና ጅሙዐ ነይ ቶሎ አለ እናት

ያልቀረጽኩላችሁ ቦታ ምንድን አለ ሌላ ሁሉም ነገር ከፈለጋችሁ ያቀብሏቸዋል ማለት ነው ያው ወደዚህ ሰፈር ደግሞ ወደዚህ ሰፈር ነቢዛዬ እና እዚህ ጋር ይጠናቀቃል ማለት ነው። ያው እንዳይረዝምባቸው ነው እንጂ ምርጥ ምርጥ የሚጠለዋሉ የሚታዩ አሉ። እና ሽኩረን ሰወርት ኢንሻላህ በሰወር ታየ ሽኩረን ሽኩረን

ተጠጪ ቡና እያሉ እንደምወድ ያውቃሉ። ጉድኮ ነው የቡና አፍቃሪ ስለሆንኩ በሄድኩበት ይታወቃል ያስታውቃል ማለት ነው። የሰው ልጅ ይገርማል። ሐቂቀተን በዚህ ሰፈር ደግሞ እነ ኬክዬ፣ አዎ ተደራራቢ ተደራራቢዬ ማለት ነው ያሰላ የኬክ አፍቃሪዎች ማለት ነው። ይሄንን ይመስላል። ቅመሞችዬ ያሰዳ እዚች ቦታ ደግሞ እንትን እስኪ እንትን በሞቀት ሰዓት ማለት ነው። ታቀዘቅዛለች ታቀዘቅዛለች። ወደዚህ ሰፈር ደግሞ ይሄንን ይመስላል እና ፈለጋችሁ ያ ሪያድ አካባቢዋ ማለት ነው። ሪያድ አካባቢዋ ያመጡላችኋል። ያው ቁጥሩን እንሻላህ አስቀምጥላችኋለሁ ማለት ነው።

ጌቱ ቢን ጌቱ ቢሽ፣ ማነው ስሙ ስሟ አለ። ነገርኩትና ከዛ ሲጽፎ አልወጣም አለ። ከዛ እንደገና ጽፌ እኔ እንትን አልኩለት ሸረትኩለትና ከዛ አየሁት፣ ምርጥ ነው ጌቱ ቢሽ አለ። ሁሉንም አየሁልሽ አላለም እንደየ ቢመስላት ያሰላ እና ቅመሞች እየ ማለት ነው። ይሄን ይመስላል። ይህን ይመስላል። ይሄን ይመስላል። ወደ ወደዚህ ሰፈር ደግሞ ከች ብለናል። እንትን ጽዳታቸው ጽዳታቸው ይምጣብኝ። ወላህ ማሻአላ ይችሁት

ወደ ሰፈር ነው ደግሞ ያልሄድኩት። ይህንን ይመስላል ማለት ነው። እኔ አበባው አበባው ይምጣብኝ። እኔ ወደ አበባው ሰፈር ልሂድ፣ ወደ አበባው ሰፈር ወይኔ። አንዷ እንትን እኮ ናት፣ አንዷ እህት እኮ ናት። አበባ ሽቱ ቸኮሌት ስለምወድ ማለት ነው። ያንቺ ባላለች ሁሉ ጊዜ ማለት ቸኮሌት፣ አበባ፣ ሽቱ ሁሉ ጊዜ ይዞልሽ ከመጣ ከሱ ምንም ሌላ ነገር አትፈልጊም አለች፣ እሱ ብቻ ይበቃሻል አለኝ እና ታስቀኝ ነበረና ያሰላም ሰላ ይህም ይመስላል። የሆነ ድንገት ምሳሌ ድንገት ያ እንግዳ ይመጣል እና የሆነ ሳታስቡት እንግዳ ምጥት ሲል እንደዚህ ዝግጅት ያለችውን ቶሎ ብላችሁ ቅርብ ታደርጉላት አላችሁ ማለት ነው። ቢያውት ቢያውት እራሱ ምንም አይጠገበም። ቢያውት ቢያውት አይጠገበም አልኳችሁ። ይቸግረን ይህኒና ቦታ ደግሞ አሪፍ ነው። ሰውር ይሉኛል። ያ ረቢ እንደዚህ መልካም መሆን እኮ ወላይ፣ መልካምነት እንዴት ነው እንዴ? የማይጠገብ እኮ ነው ወላይ። የሆነ ካላህ ጋር ያዋድዳችኋል፣ ከሰዎች ጋር ያዋድዳችኋል። መልካም መሆን ማለት ነው። አሁን ይሄ መልካም ንግግር፣ የኛ ውዱ ነቢ እኮ መልካም ንግግር ሰደቃ ነው አሉንሳ። አያችኋቸው አሁን ትትናቸው ወላይ

እዚህ ሰፈርም እናሳሙሳዬ ረመዳን እንግዲህ እየቀራረበ ነው። ስትፈልጉ መ ያመጡላችኋል ማለት ነው። አለምንም ልፋት ይቺ የእናት ናት። ይቺ ናት እንግዲህ የእናት የእናት ራት ናት ይቺ። እነዚህ እነዚህ ናቸው እንግዲህ የእኔ ማለት ነው። እነዚህን እንግዲህ ክብ አድርጋ ትበላለች እናት። የሆድ ነገር ጥናዬ ነው ማለት ነው። እና ይሄንን ይመስላል በአጭሩ እንግዲህ አሳይቻችኋለሁ ማለት ነው። ያው ጓደኞቻችሁ ሲወልዱባችሁ፣ እንግዳ ሲመጣባችሁ፣ ወዘተ እንግዲህ ፋ ማለት ስትፈልጉ ፋ ብትን ማለት ስትፈልጉ ማለት ነው እና ይሄንን ይመስላል እንግዲህ በአጭሩ። እንሻላህ፣ በሌላ ቪዲዮ ደግሞ እስከምንመጣ እዚህ ጋር ይበቃናል።